ሰላም ጤና ይስጥልን። የተወደዳችሁ የቻናላችን ተከታታዮች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። በእለቱ ወደ እናንተ የማደርሰው ቪዲዮ ብዙዎቻችን ቤታችን ውስጥ የምናውቀው ግን አስደናቂ ጥቅሞቹን ሙሉ በሙሉ የማንረዳው አንድ አስገራሚ አትክልት ይዤላችሁ መጥቻለሁ። እርሱም ጥቅል ጎመን ነው። አዎ ይህ ቀላል የሚመስል አትክልት ለጤናችን በተለይ ለጨጓራ ጤናና አጠቃላይ ደህንነታችንን ምን ያህል ወሳኝ እንደሆነ ስትሰሙ ትገረማላችሁ። ጥቅል ጎመን ለጨጓራ ጤና ተወዳዳሪ የሌለው አትክልት እንደሆነ ያውቃሉ? በተለይ የጨጓራ ቁስለት ወይም ጋስትሪክ አልሰር እና የጨጓራ አሲድ አሲድ ሪፍሉክስ ለሚያሰቃያችሁ ሁሉ ጥቅል ጎመን እውነተኛ የህይወት አድን ሊሆን ይችላል። ጥቅል ጎመን ወይም ካቤጅ በዓለማችን ላይ በተለያዩ ቀለሞች እና ክርሶች የሚገኝ ሲሆን በውስጡ በርካታ ቫይታሚኖች፣ ማዕድናት እና የጤና ጥቅሞች የያዘ ነው። ጥቅል ጎመን በውስጡ ዩ ፋክተር ወይም ኤስ ሚቲል ሚዲኖን በመባል የሚታወቅ ውህድ ይዟል። ይህ ውህድ የጨጓራ ሽፋን በመጠገን እና በመጠበቅ የቁስለት ፈውስን ያፋጥናል። በርካታ ጥናቶች እንደሚያሳዩት የጥቅል ጎመን ጭማቂ አዘውትሮ መጠጣት የጨጓራ ቁስለትን ለማከምና ሕመሙን ለማስታገስ እጅግ በጣም ውጤታማ ነው። ከዚህ በተጨማሪ ጥቅል ጎመን ከፍተኛ መጠን ያለው ፋይበር ይዟል። ይህ ፋይበር የምግብ መፈጨትን በማከላጠፍ የሆድ ድርቀት በመከላከልና በአንጀት ውስጥ ጤናማ ባክቴሪያዎችን እንዲያድጉ በመርዳት አጠቃላይ የምግብ መፈጨት ስርዓታችንን ይደግፋል። እንዲሁም በውስጡ የሚገኙ አንቲኦክሲደንትስ እና ጸረ ብግነት አንቲፍላማቶሪ ባህሪያት የጨጓራን የአንጀትን እብጠት በመቀነስ ምቾት እንዲሰማን ያደርጋሉ። ጥቅል ጎመን የጨጓራ ጤናን ከመጠበቅ ባለፈ ለሌሎች በርካታ የሰውነታችን ክፍሎች ትልቅ አስተዋጽኦ አለው። ጥቅል ጎመን በቫይታሚን ሲ የበለጸገ። ቫይታሚን ሲ ደግሞ የሰውነትን በሽታ የመከላከል አቅም ለማጠናከር ከጉንፋን ከኢንፌክሽኖች እና ከሌሎች በሽታዎች እንድንከላከል ይረዳናል። በጥቅል ጎመን ውስጥ የሚገኙ አንቲኦክሲደንትስ እና ፋይበር የኮሌስትሮል መጠንን በመቀነስ እና የደም ግፊትን በመቆጣጠር የልብና የደም ዝውውርን ስርዓት ይደግፋሉ። ይህም የልብ በሽታዎችን የመጋለጥ እድል ይቀንሳል። ጥቅል ጎመን ዝቅተኛ የካሎሪ ይዘት ያለው ሲሆን በፋይበር የበለፀገ ነው። ይህም ቶሎ የመጥገብ ስሜት እንዲሰማን በማድረግ ከመጠን በላይ እንዳንበላ ይረዳናል። ለክብደት መቀነስ ፕሮግራም ላይ ላላችሁ እጅግ በጣም ጠቃሚ ነው። በቫይታሚን ሲ እና አንቲ አክሲደንትስ የበለጸገ በመሆኑ ቆዳችንን ከነፃ ራዲካሎች ጉዳት በመጠበቅ ጤናማና የሚያብረቀርቅ እንዲሆን ይረዳናል። አሁን ጥቅል ጎመን ምን ያህል አስደናቂ እንደሆነ ካወቅን፣ እንዴትስ በዕለት ተዕለት ምግባችን ውስጥ አካተን ከጥቅሞቹ መጋራት እንችላለን? በርካታ መንገዶች አሉ። ለጨጓራ ቁስለት በከፍተኛ አሲድ ለሚሰቃዩ ሰዎች የጥቅል ጎመን ጭማቂ መጠጣት ይመከራል። አንድ ትንሽ ጥቅል ጎመን በጁሰር በመጭመቅ በባዶ ኮቱ ጠዋትና ማታ ቢወሰድ እጅግ ፈጣን ለውጥ ያያል። የጨጓራ ቁስለት ሕመም ለማስታገስና ቁስለቱን ለማድረቅ ተወዳዳሪ የለውም። ጥቅል ጎመን በሰላጣ መልክ መመገብ ሌላው ጥሩ አማራጭ ነው። በጥሩ ሁኔታ አጥበን ከትፈን ከሌሎች አትክልቶች ጋር በመቀላቀል ጣፋጭና ጤናማ ምግብ ማዘጋጀት ይችላሉ። ጥሬውን በጥሩ ሁኔታ ታጥቦ መብላት ወይም ለጥቂት ደቂቃዎች በእንፋሎት ማብሰል የጥቅል ጎመን የጤና ጥቅሞች እንዳያጣ ይረዳዋል። ረዘም ላለ ጊዜ ማብሰል በውስጡ ያሉትን ጠቃሚ ንጥረ ነገሮች ሊቀንስ ይችላል። ጥቅል ጎመን ከብዙ ምግቦች ጋር በማድረግ በወጥ ውስጥ፣ በሾርባ ውስጥ፣ በስጋ ጥርስ ወይም በአትክልት ጋር በመቀላቀል የምግቡን ጣዕምና የጤና ዋጋ ከፍ ማድረግ ይችላል እንግዲህ ውድ ተመልካቾቻችን ጥቅል ጎመን ምን ያህል ለጤናችን በተለይ ለጨጓራችን ጠቃሚ እንደሆነ አይታችኋል ይህንን ቀላልና ተመጣጣኛ አትክልት በየዕለት ምግባችን ውስጥ በማካተት የሰውነታችንን ጤና ከፍ ማድረግ እንችላለን ተፈጥሮ የሰጠችንን ይህን ታላቅ ስጦታ በአግባቡ እንጠቀምበት ለጤናችሁ ትኩረት ስጡ ትኩስና ተፈጥሯዊ ምግቦችን ተመገቡ ይህ ቪዲዮ ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲደርስ ሼር አድርጉት። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሆኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ